ሚዲያ የአንድን ሀገር ታሪክ ባህልና የሕዝቦችን የአብሮነት ሴቶችን በማስተዋወቅ ታሪክ ተሻጋሪ የሀገር ፍቅር ስሜትን ለትውልድ በማስረጽ በኩል የማይተካ ሚና አለው። በተለይ ደግሞ የዲጂታል ቴክኖሎጂ መስፋፋትን ተከትሎ አሁን አሁን ማህበራዊ ሚዲያዎች ተመራጭ የመረጃ ማሰራጫ ዘዴዎች እየሆኑ መጥተዋል። ይሁንና ትውልዱ ከቴክኖሎጂ እድገት ጋር በተያያዘ መረጃን ባልተገባ መንገድ ከየትኛውም ቦታ ይሁን የትኛውም አይነት መረጃ እንደ ልቡ በእጅ ስልኩ ሳይቀር ማግኘት በመቻሉ የህዝቦችን አብሮነት አደጋ ላይ እንዲጥል ለኩ ዓላማ ሲጠቀሙበት ይስተዋላል። ይህንን ለመከላከል በፍትህ አካላት በኩል እየተከናወኑ ያሉ ተግባራትና እየተወሰዱ ያለውን ህጋዊ እርምጃ እንደ ማሳያ መጥቀስ ይቻላል። የጥላቻ ንግግርና ሀሰተኛ መረጃን ማህበራዊ ሚዲያዎችን ተጠቅመው ያሰራጩ ግለሰቦች ተይዘው በህግ አግባብ የተቀጡ ውሳኔ የተላለፈባቸውና ጉዳያቸው በሂደት ላይ የሚገኙ እንዳሉ በፌዴራል ፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ወንጀል ጉዳዮች ዳይሬክቶሬት ዳይሬክተር የሆኑት አቶ ዮሲያድ አበጀ ገልጸዋል። እስካሁን ያስቀጠናቸው ያስቀጣናቸው ሰዎች አሉ። እንደማሳያ የምናነሳው ለምሳሌ ያሬድ ዘላለም ወይም ልጅ ያሬድ የምንለው ግለሰብ የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖትን በተመለከተ ንግግር አድርጎ ነበር። በቲክቶክ ላይ ላይቭ ገብቶ ንግግር አድርጎ ይሄ ንግግር ተሰራይቶ ሰዎች አይቶ ተከሳሽ ተይዞ ክስ ቀርቡበት ዋስትና ተከለክሎ ማረሚያ ቤት ቆይቶ ስምንት ወር ቀላል እስራትና ሁለት ሺ ብር ቅጣት መቀጮ ተጥሎበታል። በተመሳሳይ ታዲያ ስታንቱ በመባል የሚታወቁ አንድ አዛውንት ሰው የጥላቻ ንግግር አድርጎ የሰው ልጅን በተለየ መልኩ ወይም በማይጠበቅ መልኩ ትሪት ያደርጋሉ በሚል እንዲሁ ክስ ቀርቦባቸው፣ ሌሎች ምክንያቶችም አሉ በክሱ ውስጥ የተካተቱ። ነገር ግን ሌሎች ምክንያት እንደተጠበቁ ሆኖ ስድስት ዓመት ከስድስት ወር ጽኑ እስራት ተፈርዶባቸዋል። በዚሁ ጥላቻ ንግግር ማለት ነው። ይሄ እንደማሳያ የምናነሳው ሌሎችም እንዲሁ የጥላቻ ንግግር ምርመራዎች አሉ፣ የጥላቻ ንግግር ክሶች አሉ፣ የሀሰተኛ መረጃ ስርጭት ክሶችም እንዲሁ አሉ። ያነጋገርናቸው የከተማችን ነዋሪዎች እንደገለጹት በማህበራዊ ሚዲያ የሚሰራጩ መረጃዎች ሳያረጋግጡ የሚያምኑ እንዳሉ ገልጸዋል። ወደ መጥፎ የሚባል የሀሰተኛ መረጃ ቅብብሎች ነው ያለው በፌስቡክ አይተህ ለሌላ ሰው መንገር፣ ይሄ ልክ አይደለም። ማን አረጋገጠው? ማን አወቀው? አሁን እኮ ዝም ብሎ ነው አንዱ ይጽፋል፣ አንዱ ይለቃል፣ አንዱ ይለቃል። ስለዚህ ሆን ብሎ የሚያደርጉትም ሰዎች ስላሉ ለይተን ብናስተላልፈው ትክክለኛነቱን ደግሞ አረጋግጠን ብናይ መልካም ነው የሚል ነገር አለኝ። ዝም ብሎ የተሳሳተ መረጃ ነው የሚተላለፈው። ከስንት ከመቶ ግፋቢል አስር ወይ አስራ አምስት ነው እውነታውን ይዞ የሚወጣው በአሁኑ ሰዓት። እንዲሁም ሚዲያው ነው ከአንዱ አንዱ ከአንዱ አንዱ እየተባለ ግጭት እየፈጠረ ና ሀሰተኛ መረጃ እያቀበለ ያለው ተደወለ ሊጧትና እንዴት ነው አዲስ አበባ ተረብሾ ምናምን እንደዚህ እንደዚህ ሆኖ አላሉ ምናምን የሚል በጣም የተለያየ ነገር አዲስ አበባ ላይ ቀውጥ እንደተፈጠረ አድርገው ጠየቁኝ። አረ ምንም ነገር የለም፣ እኛ ሰላም ነን፣ ምንም ነገር የተደረገ ነገር የለም ምናምን ስላቸው እውነትህን ነው አለ። ምንም ነገር የለም፣ ስታሁን ምንም ኮስታ አይደለም ምናምን፣ እውነቴንም ነው ምንም የተደረገ ነገር ስለለ ሁላችንም የምንኖርበት ስለሆነ ማለት ነው። ስለዚህ አሁን እዛ ጋር ከሽጦረኛ አንድ ወረኛ አገር ይፈታል እንደሚባል እዛ ጋር የለኮሰባቸው ሰው አለ። እኒያ ሰዎች ደግሞ የራሳቸው ትርፍ አላቸው፣ ፖለቲካዊ ትርፍ በተለያየ መልኩ የማያገኙትን በወሬ ለመፍታትና ሕዝቡን በማሸበር ሕዝቡ ተረጋግቶ ስራው እንዳይሰራ፣ እምነቶች ተረጋግተው የእምነት ስራቸውና አገልግሎታቸው እንዳያገለግሉ የሚያደርጉት ነገር ስለሆነ ያ እነሱ ትርፍ አላቸው። መንግስታችን ባመጣው የሚዲያ ነጻነት ለሕዝቡ ጥሩ ጥሩ ነገር ከመስበክ ይልቅ መጥፎ መጥፎ ነገር እየሰበኩ ሰው ለሰው ብሔር ለብሔር የሚያጋጩ ብዙ ሞልተዋል። ይሄ ነገር ቢገደብ ጥሩ ነው እላለሁ። ለምን አሁን አንድ ሰው የሆነ ዜና ከየት አምጥቶ ነው የሚነግረን? ቤቱ ቁጭ ብሎ ፈልስፎ ነው ወይ? ሻይ ቤት ቁጭ ብሎ ፈልስፎ ነው? ያን ደግሞ እናምንና ሁሌ ሀሜት እውነታነቱን አረጋግጦ የሚሰማ የለም። አሉ ተባለ ነው እንጂ። ይሄንን አየን፣ ይሄ ትክክል ነው ብሎ የሚያሰራጭ ኃይል የለም። ሰው እርግጠኛነቱን ሳያቅ ነው። አንዱ ያወራውን አንዱ አንዱ ያወራውን አንዱ እየተቀባበለ ነው። ዝም ብሎ እርግጠኛነቱ የየት ጋር ነው ብትለው ዱካ የለውም መረጃው። ስለዚህ ዝንባሌው አሁን ወዴት ነው? ወደ ሌላ አላማ ነው፣ ከማጋጨት፣ ከፖለቲካ ጋር ከተለያዩ አጀንዳዎች ጋር እያገናኙ ማህበረሰቡን ሽብር ውስጥ የሚነዙ ኃይሎች ናቸው። አሁን እየተፈጠሩ ያሉት በአዲስ አበባ ፖሊስ ጠቅላይ መምሪያ የሕዝብ ግንኙነት ሙዚቃና ስፖርት ዳይሬክቶሪ ዳይሬክተር የሆኑት ኮማንደር ማርቆስ ታደሰ እንደገለጹት ማህበራዊ ሚዲያን ለበጎ ዓላማ የሚጠቀሙ እንዳሉ ሁሉ ከዚህ በተቃራኒ በከተማችን በተለያዩ ጊዜ በማህበራዊ ሚዲያ ሀሰተኛ መረጃዎችን በማሰራጨት የሕዝቡን አብሮነት የሚሸረሽሩ ቡድኖችና ግለሰቦች ላይ ሕጋዊ እርምጃ እንዲወሰድባቸው በቁጥጥር ስር በማዋል ምርመራ እየተጣራባቸው እንደሆነ ገልጸዋል። አንዳንዴ የሚለቀቁት ሀሰተኛ መረጃዎች እኛ ውስጥ ካሉት ወይም በውስጣችን ከምናፍሰለስላቸው ነገሮች ጋር ማች ሊያደርጉልን የሚችል ከሆነ ላይክ እናረጋለን ሼር እናረጋለን ምን እናረጋለን ያ እኛ ውስጥ ያለው ነገር እራሱ ትክክል ነው ወይ የግድ ከዛኛው ሀሳብ ጋር ተመሳሳይ ስለሆነ ሼር ማድረግ አለብን ወይ ሼር ከማድረጋችን በፊት ይሄ ነገር የሚሄደው ወዴት ነው ሄዶስ ምን ያመጣል የመጨረሻ ውጤት ውስጥ ምንድን ነው የሚለውን ነገር ማሰብ መቻል አለብን። ይሄን ልናደርግ የምንችል ከሆነ ነው ያለንን ሰላም መጠበቅ የምንችለው። በነገራችን ላይ የሀሰተኛ መረጃ የመጨረሻ ውጤቱ በቀጥታ ከሰላማችን ከደህንነታችን ጋር ግንኙነት አለው። በግለሰቦች ላይ ይሁን በተቋም ላይ ይሁን በማንኛውም ሁኔታ የሚረጩ ሀሰተኛ መረጃዎች ምን ሊያስከትሉ እንደሚችሉ ስለሚታወቅ የፖሊስ ራስ ምታት ነው የሚሆኑት ማለት ነው። ስለዚህ እኛ በዚህ በስራችን አምረንን ከምንቃወማቸው የወንጀል ድርጊቶች ውስጥ አንዱ ይህ ሀሰተኛ መረጃ ነው ማለት ነው። በጣም በርካታ ግለሰቦች ከግለሰብ ጀምሮ የተለያየ ሀሰተኛ መረጃዎችን እንትን በማለት የኅብረተሰቡን ማህበራዊ እንቅስቃሴ በሚያስተጓጉል መልኩ ከዛም ባሻገር በኅብረተሰቡ ያልተለመዱ ማህበረሰቡ የሚኮንናቸው የሚጠላቸው ነገሮችን ወደ ማህበራዊ ሚዲያ በቲክቶክ፣ በለው በዩቲዩብ፣ በለው በሌሎችም የማህበራዊ ሚዲያ አማራጮች በማምጣታቸው ምክንያት ብቻ መነሻ አድርገን መረጃ ተሰባስበን ግለሰቦችን በህግ ተጠያቂ እንዲሆኑ ያደረግንበት አግባብ አለ። ይህ ተጠናክሮ ነው የሚቀጥለው ማለት ነው። ማህበራዊ ሚዲያ ጠቀሜታው ያመዝናል። ልንጠቀምበት የምንችል ከሆነ ህይወትን በጣም ነው የሚያቀለው። በቀላሉ ማንኛውንም መረጃ ሊጠቅመንን የሚችል መረጃ ማግኘት የምንችልበት ፕላትፎርም ነው ማለት ነው። ይሄን ፕላትፎርም በተገቢው አግባብ ልንጠቀምበት ይገባል። የመጣውም ለዚህ ፐርፐስ ስለሆነ ማለት ነው። ከዛ ውጭ ግን የሚለቀቁ ሀሰተኛ የሆኑ መረጃዎች የግለሰቦችን ስም የሚያጠፋ ያልተደረገን ነገር ተደርጓል፣ እዚህ ቦታ ላይ እንደዚህ ተፈጥሯል፣ እዚህ ቦታ ላይ እኮ ይሄን ያህል ሰው ሞተ፣ እዚህ ቦታ ላይ እኮ እንደዚህ የሚሉ መረጃዎች ሄደው ሄደው የመጨረሻ ውጤታቸው ራሳችንንም ዋጋ የሚያስከፍለን ስለሆነ ቆም ብሎ ማሰብ ያስፈልጋል ማለት ነው። በፌዴራል ፍትሕ ሚኒስቴር የተደራጁና ድንበር ተሻጋሪ ወንጀል ጉዳዮች ዳይሬክቶሬት ዳይሬክተር የሆኑት አቶ ዮሲያዳ በጀን እንደገለጹት የጥላቻ ንግግርና የሀሰተኛ መረጃ ምንነትና ማሰራጨት ከሕጉ አንጻር ያለውን የተጠያቂነት ደረጃን አስረድተዋል። ሀሰተኛ መረጃ ማለት አንድ ሰው ሀሰት መሆኑን እያወቀ ይሄ ማለት እውነት አለመሆኑን እያወቀ ማለት ነው። ወይም ደግሞ እውነት አለመሆኑን ባያቅ እንኳን ይሄ መረጃ እውነት ነው አይደለም የሚለውን ለማጣራት እድል እያየው ካለበት ነባራዊ ሁኔታ አንጻር እድል እያለው የሆነ ይሁን ብሎ የሚያሰራጨው መረጃ ነው ሀሰተኛ መረጃ የሚባለው። የሕግ ተጠያቂነትን በተመለክተ አዋጅ 1185 ስር የሀሰተኛ መረጃ ማሰራጨት በግልጽ ተከልክሏል። በማንኛውም አይነት መልኩ በንግግር በስዕል ወይም በማንኛውም መልኩ በህትመት ሚዲያ በብሮድካስት ሚዲያ ወይም በሌላ አይነት ሁኔታ እንዲህ ያሉ ሀሰተኛ መረጃዎችን ማሰራጨት አዋጁ በግልጽ ይከለክላል። ይህን ተላልፎ መገኘት ደግሞ ከአንድ አመት በሚደርስ ቀላል እስራት ወይም እስከ አንድ መቶ ሺህ ብር የሚደርስ የገንዘብ መቀጮ እንደሚያስቀጣ ያስቀምጣል። የንግግር ማስተላለፊያ መንገድ ያስተላለፍኮ እንደሆነ ማለት ነው የምታስተላልፍበት ሚዲያ ከፍ እያለ በሄደ ቁጥር ይሄ ማለት አምስት ሺህ በላይ ተከታይ ያለው በሆነ ቁጥር ደግሞ እስከ ሶስት አመት የሚደርስ ቀላል እስራት ድረስ ይሄዳል ቅጣቱ ማለት ነው። ጉዳት ከደረሰ ሀሰተኛ መረጃ በአሰራጨው ሀሰተኛ መረጃ መነሻ ሰው ላይ ጉዳት ከደረሰ ከሁለት ዓመት እስከ አምስት ዓመት በሚደርስ ቅጣት ያስቀጣል። ስለ ሀሰተኛ መረጃን በተመለከተ ያለው የተጠያቂነት መጠን ይሄ ነው። ሀሰተኛ መረጃና የጥላቻ ንግግር የህዝብን አብሮ የመኖርና የዕለት ከዕለት እንቅስቃሴን አደጋ ላይ የሚጥል መሆኑን ህብረተሰቡ በተለይ ደግሞ በማህበራዊ ሚዲያዎች የሚተላለፉ መረጃዎችን እውነተኝነት ሳያረጋግጡ አምኖ መቀበልና ማጋራት ጉዳቱ የከፋ እንደሆነ ተገልጿል። ከብሔርን ከብሔር ሃይማኖትን፣ ከሃይማኖት ብቻ አይደለም የሚበትነው ትዳርንም ጭምር ይበትናል። ከቤት ሰማንያ ብሔር ብሔረሰቦች አሁን እኔ ጋር ብትመጣ በእኔ በኩል ያለው ካንድ ብሔር አይደለም። በባለቤቴ በኩል አለው ካንድ ብሔር አይደለም። ወንድሞቼ ያገቡት ካንድ ብሔር አይደለም። ከተለያየ ብሔር ነው። ብሔር ብሔረሰቦች ነን እኛ ጋር ያለ ነው። ስለዚህ ያንን አሁን ውስጥ ገብተው በሌላ አማራጭ ሲያጡ ይህንን እንደ ፖለቲካ መጠቀሚያ አድርገው ማህበረሰቡን እየበተኑ ነው ያሉት። እኛ ኢትዮጵያውያኖች አንድ ነን። ይከፋፍላል ማህበረሰቡ። ደግሞ እንደ ኢትዮጵያዊነት ተዋደን ተፋቅረን በአንድ ትሪ አንድ ላይ እየበላን የኖርን ዜጎች ነን። በማይረባ ነገር፣ በተልካሻ ወሬ፣ እውነታ በሌለው ነገር ዝም ብሎ ተራ አሉባልታና ዝም ብሎ ኩሽኩሽታ እየሰሙ ባያስተላልፉ ጥሩ ነው። ላለው ማህበረሰቡ የተያዘ ነገር በእጅ የያዙትን ነገር ነው ደፈር አድርጎ መናገር ነው። እኔ አሁን ደፈር ብዬ መናገር የምፈልገው ነገር ለማህበረሰቡ ያዩትን፣ እውነታውን ያረጋገጡትን ነገር እንትን ቢሉ ሼር ቢደራረጉ ጥሩ ነው። እርምጃ የተወሰደባቸው ሰዎችም አሉ። አሁን በሚዲያ ላይ አሉባልታ ባልታ ምናም ምናም ሲያቀራርቡ የነበሩት ማለት ነው። ከዛ ነገር መቆጠብ አለበት። በቃ ቦታው ላይ የነበረውን ነገር፣ የሚፖሰቱትን ነገሮች ሪያሊቲውን ይዞ ነው እንጂ በማይሆን ነገር ሼር ባይደራረጉ። ብዙ ጓደኞቻችንን ያሳጣ ሀሰተኛ መረጃ ነው። ብዙ ወዳጆቻችን ሰርግና ሀዘን አብረን የምንካፈል ሰዎች ዛሬ እንድንከፋፈል ያደረገው ሀሰተኛ መረጃ ነው። ብዙ ኢቭን ፖለቲከኞች ራሱ አንዳንዴ ሀሰተኛ መረጃ ይሰጣሉ፣ ሀሰተኛ መረጃ ያሰራጫሉ። ማንን ነው የምታምነው? ይሄ ሀሰተኛ መረጃ የሚሰጠው ሚዲያ ታውቋል። እንደውም አሁን ትንሽ መንግስት ረገብ አርጎታልም። የጠፉም አሉ አሁን ውጭ ቁጭ ነው። ብሄር ለብሄር የሚያጋጩ አሉ፣ ከ ከሰላሳ የማይበልጡ በዚህ እንጀራ ያረጉ በአንዱ ሞት እንጀራ የሚበሉ በጣም ከዚህ ህብረተሰብ ከዚህ እናት የወጡ የማይመስሉ ብዙ ብዙ ብዙ ግለሰቦች አሉ። የተወራውን ሁሉ ወደ ውስጣችን ከወሰድነው ቆም ብለን ሳናዳም ሳናይ፣ ሳናመዛዝን መረጃ ሳናጣራ ወደ ውስጥ አስገባ ነው። በጣም አደጋ ነው፣ አደጋ ነው። እምነትን ከእምነት ሃይማኖትን ከአምናት ብሔርን ከብሔር ብዙ ችግሮች ሊፈጥር ይችላል። የገሌ ብሔር እንደ ተጠቃ ብሎ ያዋራል። ያዋራውን ሁሉ ይዘመነሳት የለብንም። መቼ፣ ከየት ወደ የት፣ ማን ያደረገው ብሎ ማጣራት ያስፈልጋል። ማህበራዊ ሚዲያን ለጠቃሚ ዓላማ መጠቀም ተገቢ ነው። መረጃ ሰጪዎችም ኃላፊነት በተሞላበት መልኩ አገርና ሕዝብን የሚጠቅም ሀሳቦችን ማቅረብ ይኖርባቸዋል። ህብረተሰቡ ባልተረጋገጠ መረጃ ሳይወዛገብ ለሰላሙና ለአንድነት የበኩሉን ሚና ሊወጣ ይገባል። አላቅም የሚል ክርክር ሕግ ፊት ተጠያቂነት የለው። ሕጉ በሕዝብ ተወካዮች ምክር ቤት በይፋ ተነግሯል። ማንም ሰው ማወቅ አለበት። ሁለተኛ ማህበራዊ ሚዲያ ማለት ማንቆጣጠረው ሚዲያ ነው። እንደ ተናጋሪ ማለት ነው። ማን ሊያየው ይችላል፣ ማን ጋር ሊደርስ ይችላል የሚለውን አን ቆጣጠረው። ማህበራዊ ሚዲያ ላይ በጣም ብዙ ብዙ በሚሊዮን የሚቆጠሩ እውቀትም ያለው የግንዛቤ መጠኑ ዝቅ ያለም እድሜው ያልደረሰም ሰው አለ። ስለዚህ ማንም ሰው ወደዚህ ማህበራዊ ሚዲያ መጥቶ ከመናገሩ በፊት እኔ የምናገረው ነገር አንደኛ እውነት ነው ወይ ሁለተኛ ልክ ነው ወይ፣ የሚያየኝ ሰው ይሄን ነገር እንዴት ይገነዘበዋል ብሎ ማሰብ ያስፈልጋል። ፖሊስ እንደ ፖሊስ እየሰራ ያለው ስራዎች አሉ። ህገ ወጥ ተግባር ነው። ህገ ወጥ ተግባር ደግሞ የመጨረሻ ውጤቱ ይታወቃል። በዛ ሂደት ውስጥ ፖሊስ መስራት የሚጠበቅበትን ነገር ይሰራል። ከዛ በመለስ ግን አንደኛ ህብረተሰቡ መስራት የሚገባው ነገር ምንድን ነው? የሚለቀቁ ማህበራዊ ሚዲያዎችን መለየት መቻል አለበት የማይጠቅሙትን መተውን ያለበት የሚጠቅመውን ብቻ ነው መውሰድ የሚጠበቅበት ማለት ነው ሌሎችንም ማስተማር ያስፈልጋል ሌሎች ግለሰቦችንም ማስተማር ያስፈልጋል ወንጀል ነው ሀሰተኛ መረጃን ማሰራጨት ወንጀል ነው የፖሊስ ተቀዳሚ ተግባሩ ደግሞ ወንጀል መከላከል ነው ግንዛቤ እየሰጠን ነው ይሄ ራሱ አንዱ መንገድ ነው ሀሰተኛ መረጃ ሀሰት ነው ጥቅም የለውም ጉዳቱ በጣም ከፍተኛ ነው እያለን ነው ስለዚህ ይህን ግንዛቤ ህብረተሰቡ መውሰድ መቻል አለበት። መውሰድ መቻል ብቻም ሳይሆን ወደ ተግባር መቀየር፣ ወንጀል እስከሆነ ድረስ ከተፈጽሞ ሲገኝ ደግሞ አጥፊዎችን በህግ ቁጥጥር ስራ ውሎ ህጋዊ እርምጃ እንዲወሰድባቸው የማድረጉ ነገር ተጠናክሮ ይቀጥላል። እየሰራን ነው ያለነው ነው። ይህን አጠናክረን እንቀጥላለን። ጉዳቱን በጣም ከፍተኛ ስለሆነ ማለት ነው።